ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በይፋ መረቁ። በተጨማሪም በአመት 133 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር አስጀምረናል ብለዋል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1ሺ ሜጋዋት የማመንጨት አቅምን በመያዝ ከፍተኛ አስተዋጽኦ የሚኖረው ሲሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብአት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካን የመሰረት ድንጋይ አስቀመጡ። ጠቅላይ ሚኒስትሩ ባስተላለፉት መልእክት የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይን በማኖር ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ብለዋል። የጎዴ ነዳጅ ማጣሪያ ፋብሪካ የነዳጅ ስፍራ ድፍድፍ ነዳጅን በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም እንዳለው ጠቅሰዋል። የማዳበሪያ ፋብሪካው በዓመት 3 ሚሊዮን ክሊንቶን አምርቶ እንደሚያቀርብም አመልክተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኖርዌይ እና ዴንማርክ የውጭ ጉዳይ ሚኒስትሮች ጋር ተወያዩ። በውይይታቸውም በኢትዮጵያ ንጹሕ የኃይል ፕሮጀክቶች፣ የደህን ልማትና ቀጠናዊ የደህንነት ሁኔታ እንዲሁም በኢንቨስትመንት ዙሪያ መክረዋል። ውይይቱ ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት የበለጠ ለማጠናከር እድል የፈጠረ መሆኑን ዶክተር ጌዲዮን ጢሞቴዎስ አንስተዋል።